አንድ ሺህ ብር አስገብቻለሁኝ። ወልደ ቂርቆስ በብዙ መከራና ፈተና በረሃውን አቋርጦ አሁን በእንግሊዝ ሀገር ይገኛል። የካው ሚካኤል ተከትሎ ከአደጋ ጠብቆ እዚህ አድርሶኛል። አስር ሺህ ብር ስለቴን አስገብቻለሁ። የጠፋ ልጅ በቀይ በኩል አለ አው ደብረቱ ስር ሄዳችሁ ማየት ትችላላችሁ። ሌላው አንዳንድ ጊዜ ስለ ሲመጣ ስንናገር አንዳንድ ቃላቶች ባለማስተዋል ያመልጣሉ። በበረሃ ተንከራቶ ተሰዶ አልኮ አይደለም። ስደት መርገም ነው። በተለይ ሜዲትራንያን ባህር ላይ እያለቁ ያሉ ወጣቶች በረከት አይደለም ወገኖቼ። እዚሁ ተግተን ብንሰራ፣ እግዚአብሔርን ብንጠይቀው በረከትን ያመጣል። የሄዱት ሄደዋል። ለአሳና ለባህር እራት አትሆኑ። በብፁዕ አባታችን አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መልካም ፍቃድ የደብራችን መጽሐፍ መጽሐፍ መምህር ሊቀ ሊቃውንት ዮሐንስ አፈወርቅ የደብራችን መጽሐፍ መምህር አጠር ላሉ ደቂቃዎች የበዓሉን ታሪክ ያስተምሩናል።

የየመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት እንዲሁም የክፍለ ከተማችን አገልጋዮች ሁላችሁም፣ እንዲሁም ክቡር መላከ ሳይል ስዩም ወልደ ገብርኤል የደብራችን ዋና አስተዳዳሪ፣ ክቡር መላከ ብስራት አክሊሉ ወረሰ የደብራችን ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት የሰንበት ትምህርት ቤት መዘምራን እንዲሁም በደብሮ አገልግሎት እየሰጣችሁ የምትገኙ ወጣቶች፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ህጻናትም ሁላችሁም በእግዚአብሔር ስም እንደምን አረፈዳችሁ። እንኳን ለበዓለ ቅዱስ ሚካኤል በሰላምና በጤና አደረሳችሁ፣ አደረሰን። ነዋ ሚካኤል